ፊልሙ የሚሰን ቤተሰብ አባላት የሆኑትን ሁለት ወንድማማቾች በአንድ ሳራማ ቦታ ላይ አንድ አጋዘንን ሲያድኑ እያሳየን ይጀምራል። ጆ የልጆች ታላቅ ሲሆን ዳኒ ደግሞ ታናሻቸው ነው። አደኑ ከተሳካላቸው በኋላም ወደ ቤት ለመመለስ መኪናቸው ውስጥ ይገባሉ። በጉዟቸው ሰዓት ላይም ዳኒ ለጆ ከእነሱ ስለራቀው ወንድማቸው ሮይ ይጠይቀዋል። ጆም በሮይ ሁል ጊዜ እንደተናደደበት ነበረ። ከነሱ በተለየ መልኩም ሮይ ውትድርና ለቆ የወጣው የኤም ኤም ኤ ተደባዳቢ ለመሆን ሲል ነበረ። እናም አሁን ደግሞ ከማፊያ ቡድን አለቃ ጋር እየሰራ ይገኛል። በዚያን ቀን ማታ ላይ ሮይል እንደተለመደው በአንድ ናይት ክለብ ውስጥ ሀብታም ሰዎች በተገኙበት ለመፋለም ይዘጋጃል። ከፍልሚያው በፊትም በቅርብ ርቀት ሆና ትመለከት የነበረውን ፍቅረኛውን ይስማታል። ከዚያም ድብድቡም ይጀመራል። ሮይም የመጀመሪያውን ዙር ካሸነፈ በኋላ በራስ በመተማመን መንፈስ ሆኖ ወደ ፍቅረኛው ጋር ያመራል። ነገር ግን ተፋላሚው ከወደቀበት አገግሞ በመነሳት ሮይን በከባዱ ይመታውና ይጥለዋል። ይህም ተፋላሚው ውድድሩን እንዲያሸንፍ ያደርገዋል። የሮይ አለቃ የሆነው ጁሊያስን በተፈጠረው ነገር ይናደዳል። ሮይ ጋርም ከሄደ በኋላም ትኩረት በማጣቱ ምክንያት ምን እንደተፈጠረ ይነግረዋል። ጁሊያን ሮይ ላይም ብዙ ሚሊየን ብሮችን ተወራርዶ ነበር። እናም አሁን ላይ ግን ብሮቹን አጥቷል። ከትንሽ ቆይታ በኋላ የጁሊያን ሰዎች የሮይን ፍቅረኛ ያመጧታል። ጁሊያንም ሮይ ፊት ለፊት አስቀምጧትም ይገላታል። ከዚያም ጁሊያን ሮይን ወደ አንድ ምስጢራዊ ቦታ ደግሞ ይወስደዋል። ይህም ቦታም ቶሎ ማይገኙ ዳይመንዶች የሚቀመጡበት ቦታ ነበረ። ሮይም አሁን ላይ 15 ሚሊዮን ዶላር የሚያወጣ ዳይመንድ ከሌላ ቦታ እንዲያመጣለት ይፈልጋል። በስራውም አንድ ሚሊዮን ዶላር ሊከፍለው ወስኗል። ሮይም ጁሊያን የራሱ ሰዎች እያሉት እሱን መላክ ለምን እንዳስፈለገ ይጠይቀዋል። ጁሊያንም ሮይ ጥሩ የመኪና መንዳት ችሎታ ስላለው ለዛ ብሎ እሱን እንደመረጠው ይነግረዋል። ነገር ግን ስራውን በትክክል መወጣት የማይችል ከሆነ የእሱ ታላቅ ወንድም የሆነውን ጆንና ሚስቱን እንደሚገድልበት ይነግረዋል። የራሱ ሚስትና ልጅ የሌለው ሮይም ለወንድሙ ሲል ይህንን ለማድረግ ይወስናል። ሊፈጥር ባለው ነገር ተናዶ ነበረ። ለወራት ያክልም ከጆ ጋር ተነጋግረው ስለማያውቁም ለጆ ሊደውልለት ቢሞክረም ጆ ግን ስልኩን ሊመልስለት ፈቃደኛ አልነበረም። በቀጣይ አሁንም በውትድርና ውስጥ እየሰራ የሚገኘው ዳኒ ጠዋት እዛው ካምፓቸው ጊዜውን ያሳልፋል። ቀጣዮቹን ቀናትም እረፍት ስለሚሆኑ ጓደኞቹ ለባስኬትቦል ውድድሩ ይጋብዘዋል። ቢሆንም ጆ ገን ታላቅ ወንድሙ ባለው የእርሻ ቦታ ላይ ስራ ማገዝ እንዳለበት ይነግረዋል። ስለዚህም ከካምፖ ከወጣ በኋላ ዳኒ ቀጥታ ያመራው ወደ ጆ ጋር ነበረ። ጆም ሮይ ማታ ላይ ደውሎ እንደነበረና ነገር ግን ስልኩን እንዳላነሳለት ይነግረዋል። ዳኒም ከሮይ ጋር እየተራራቁ መምጣታቸውን ተከትሎ ያንን ስልክ መመለስ እንደነበረበት ይነግረዋል። ምናልባትም ሮይ ችግር ውስጥ ገብቶ ሊሆን እንደሚችል ነበር የጠረጠረው። ዳኒም ልብሱን በሚቀይርበት ሰዓት ላይ አንድ መኪና እነሱ አካባቢ ይቆማል። ከዛ መኪና ውስጥ የሚወጣው ሮይ ነበረ። የጆ ሚስት እና ልጆቹ ሞቅ ባለ መልኩ ይቀበሉታል፣ ምክንያቱም ከነሱ ጋር ከተገናኘ ረጅም ጊዜ ሆኖት ነበረ። ዳኒም የሮይን መምጣት ለጆ ለመናገር ሲል ወደ ጓሮ ያመራል። ሮይንም መጥቶ ሰላም እንዲለው ነበር የነገረው። ቢሆንም የሮይ መምጣት ግን ጆን የሚያስደስተው ነገር አልነበረም፣ ምክንያቱም የሆነ ችግር ይዞብን መጥቷል ብሎ ነበር ያሰበው። ለማፊያ አለቃም ተደባዳቢ ሆኖ መስራቱም ሁሉ ጊዜ የሚያናድደው ነገር ነበረ። ሮይም ንግግራቸውን ከሩቁ ይሰማል። ከዚያም ወንድማማቾቹ መጨቃጨቃቸውን ይቀጥላሉ። ዳኒ የሚከተለውና ጆ የሚናገረውን ነገር ከምር እንዳይወስደውና ቀለል እንዲያደርገው ይነግረዋል። ሮይም ቀጣዮቹን ቀናት ከከተማ ወጥቶ ስለሚጓዝ አብሮት እንዲጓዝ ሐሳብን ያቀርብለታል። መጀመሪያ ላይም ከጆ ጋር አብሮ ለመሄድ ነበር ያሰበው ቢሆንም ግን እነዚህን የስድብ ቃላት አካላት ከሰማ በኋላ ግን ሐሳቡን በመቀየር ዳኒ ሊጋብዘ ወስኗል። ከውትድርናም ለረፍት የመጣበት ጊዜ ስላለው እናም ይህንን ጊዜ ደግሞ ከተራራቀው ወንድሙ ጋር እንደ መቀራረቢያ ይሆናል ብሎ በማሰብ ዳኒ ሐሳቡን ይቀበላል። በጉዟቸው ላይም ዳኒ ጆ ስለ ሮይ እንደሚጨነቅና ነገር ግን ለሱ እንደሚያስብለት ማሳየት እንደማይችል ይናገራል። እናም የሱ ስራም ሁልጊዜም እንደሚያናድደው ይነግረዋል። ከዚያም ዳኒ ምን እቃ ይዘው እንደሚመጡ ይጠይቀዋል። ሮይም ከአንድ ቦታ አንዳንድ እቃዎችን ይዘው እንደሚመጡ ይናገራል። ረጅም ጉዞን ከተጓዙ በኋላ በዛን ቅን ማታ ላይ ሮይ ዳኒን ወደ አንዱ የድብድብ ስፍራ ይወስዷል። ቢግዱክ የተባለውም ተዳባዳቢም ብዙ ተፋላሚዎቹን ሲዘርርም ይመለከታሉ። ከዚህ በፊት ቢግዱክን አሸንፎት የሚያውቀው ሮይም ድጋሚ ከሱ ጋር ለመፋለም ሀሳብን ያቀርባል። ቢግዱክም ከዚህ በፊት ስለተሸነፈ ያንን ለመበቀል ሲል ይህን ሀሳብ ይቀበላል። ቢሆንም ድብድቡ ከተጀመረ በኋላ ግን ሮይ እንደተለመደው በድብድቡ ላይ የበላይነቱን ይወስዳል። በቀጣዩ ቀን ጧት ላይ ሮይና ዳኒ ወደ መጋዘኑ የሚያደርጉትን ጉዞ ይቀጥላሉ። በመጨረሻ የሚደርሱና ዳኒ መኪና ውስጥ ሲጠብቀው ሮይ ደግሞ ከመኪናው ወርዶ ይወጣል። ውስጥ ከገባን በኋላም ሮይ የጁሊያን ታማኝ ስራ አጋሪ የሆነውን ፖሊን ያገኘዋል። ፖሊም ፖሊሶቹ ዳይመንዶቹን እንዳያዋቸው በሚል በአንድ የመጠጣ ሀይላንድ ውስጥ እንደሚከቷቸው ይናገራል። ሮይም ከመሄዱ በፊትም ፖሊ በጉዞ ላይ እንዲጠነቀቅና በሰዓቱም መቃወን እንዲያደርስም ይነግረዋል። ነገር ግን ይህን ማድረግ የማይችል ከሆነ የጆ ሚስትና ልጆቹ በሙሉ አደጋ ውስጥ እንደሚገቡ ይነግረዋል። ከዚያም ሮይ መኪና ውስጥ በመግባት ጉዟቸውን ይቀጥላሉ። ነገር ግን በጉዟቸው መሃል ላይ የመኪናው ነዳጅ ያልቃል። ስለዚህም ነዳጅ ለመሙላት በአንድ ጋስ ስቴሽን ጋር ያቆማሉ። ከዚያም ነዳጅ ውስጥ ከሚሞላ ድረስ ሮይና ዳኔ እዛው አካባቢ ወደሚገኝ ካፌና መታጠቢያ ቤት ያመራሉ። የእረፍት ጊዜያቸውም ወደዛ በሚመጡ ሌቦች ይበላሻል። እነሱም መኪናቸውን ካቆሙ በኋላ እዛ አካባቢ የሚገኙ ደንበኞች ላይ መተኮስ ይጀምራሉ። ጥበቃው እነሱን ሊያስቆማቸው ቢሞክርም ነገር ግን ይተኩሱበትና ይገሉታል። ከዚያም ሌቦቹ የነሮይን መኪና በመስረቅ ከዚህ ይዘው ትሄዳሉ። ሮይና ዳኒ የስቶሩን ባለቤት መኪና በመውሰድ እነሱን መከተል ይጀምራሉ። በጉዟቸው ላይም ዳኒ እያጓጓዙት የነበረው እቃ ምን እንደሆነ ይጠይቀዋል። ቢሆንም ሮይ ግን ሊመለስለት ፈቃደኛ አልነበር። ሌቦቹንም እነ ሮይ እየተከተሏቸው መሆኑን ሲያውቁ እነሱ ላይ መተኩስ ይጀምራሉ። ሮይም እንደዛው ቢተኩስም ነገር ግን በመሀል ላይ ጉዟቸውን እንዲያቆሙ ይገደዳሉ። በዚህ ጊዜም ዳኒም ስለ ቀውምነት በድጋሚ ጠይቃል። ሮይም ይዘው እየተጓዙ የነበሩት 15 ሚሊዮን ዶላርን ያወጡ የነበረ ዳይመንድን እንደሆነ ይነግረዋል። በዛን ቀን ማታ ላይ ጁሊያን ከሰዎቹ ሮይ የያዘውን መኪና ከነ ዳይመንዱ እንደተሰረቀ ይገነዘባል። ይበንድ እንዳለ ሮይ እና ዳኒ በዛው በጫካ ውስጥ ምሽታቸውን ለማሳለፍ ይወስናሉ። በአካባቢው ምንም አይነት የስልክ ኔትወርክም አልነበረም። በቀጣዩ ቀን ያንን ዳይመንድ የሰረቁት ሌቦች በአንድ ሚስጥራዊ ቦታ ላይ ከፖሊ ጋር ሲገናኙ እንመለከታለን። የዝርፊያውም ዋና ጠንሳሽ ፖሊ ነበረ። ይህንንም ካደረገ በኋላ ለዚህ ጥፋት ዋነኛ ተጠያቂ ሮይ ነው ብሎ እሱ ላይ ለማሳበብ ነበር የፈለገው። የባንዲን ዳለ ጆ ስጦታን ይዞ ወደ ቤቱ ይመለሳል። ነገር ግን ቤቱ ሙሉ ለሙሉ ተመሰቃቅሎ ነበረ። ይህም እንዲደነግጥ ያደረገው ሲሆን፣ ሚስቱና ልጆቹም በቤት ውስጥ አልነበሩ። በተመሳሳይ ጊዜ ሮይና ዳኒ በበረሃ ውስጥ የኔትወርክ ሲግናልን እየፈለጉ መጓዛቸውን ይቀጥላሉ። ከሰዓታት በኋላም አንድ ቦታ ላይ ኔትወርክ ያገኛሉ። መጀመሪያም የደወለው ጁሊያን ነበር። ወይም ከዳይመንዶቹ ጋር አብሮ ጠፍቶ ከሆነ በሚል ይጠይቀዋል። ቢሆን ሮይ ግን የተደራጁ ሌቦች መጥተው እንደዘረፉት ይናገራል። ጁሊያንም ይሄ የሱ ጥፋት እንዳልሆነና በ48 ሰዓታት ውስጥ የጠፉትን ዳይመንዶች መልሶ እንዲያመጣ ይነግረዋል። አለበለዚያ ግን የጆ ቤተሰቦች የሚገደሉ ይሆናሉ። ከትንሽ ቆይታ በኋላም ዳኒ ከጆ ይደወለለታል። ጆም ሚስቱና ልጆቹ እንደታገቱበትም ነበር የነገራቸው። ከዚያም ሮይ ስለተፈጠረውን ነገር አብራርቶ ይነግረዋል። ጆም ቤተሰቡ አደጋ ውስጥ በመግባታቸው ምክንያት በዚህ ይናደዳል። ቢሆንም ግን ያሉበትን ቦታ ነበር የጠየቀው። ወንድሞቹን ሄዶ ከማግኘቱ በፊትም ጆ በእርሻው ቦታ ላይ የተለያዩ መሳሪያዎች የተደበቁበትን ክፍል ከፍቶ ይገባል። ከዚህ በፊት ሀገሩን በውትድርና አገልግሎም ስለሚያውቅ የተለያዩ የውጊያ መሳሪያዎች የሚቀመጡበት ክፍል ነበረው። ለውጊያ የሚያስፈልጉትን መሳሪያዎች ከሰበሰበም በኋላም ጉዞን ይቀጥላል። ዳኒም ይህንን ችግር ቤተሰቡ ላይ በማምጣቱ ምክንያት ሮይ ላይ መቆጣት ይጀምራል። ቢሆንም ሰዓታት ካለፉ በኋላ ግን ራሱን በማረጋጋት ወደ ሮይ ጋር ሄዶ ድጋሚ ይቀርበት ይቋል። ምክንያቱም አሁን ከሁሉም ነገር በኋላ ድጋሚ አብረው መስራት ይኖርባቸዋል። ያለ እንቅልፍ ረጅም ርቀትን ከተጓዘ በኋላ ጆ በመጨረሻ እነሱ ወደሚገኙበት ስፍራ ሊደርስ ይችሏል። ሮይ ላይም በመናደድ ቤተሰቡን ማን እንደወሰደበት ይጠይቀዋል። ሮይም ጁሊያን ሊወስዳቸው የሚችለው ወደ ራሱ ቤት ሊሆን እንደሚችል ይነግረዋል። እነሱን ነጻ ለማውጣትም ጆ፣ ዳኒ እና ሮይ አንድ ላይ ይወጣሉ። በቀጤው ቀን ጠዋት ላይም ሶስት ወንድማማቾች ወደ ጁሊያን ቤት ይደርሳሉ። ተደብቀውም አካባቢውን በመክበብ ውስጥ የሚገኙ የነበሩ ጠባቂዎችን መግደል ይጀምራሉ። ጆም ሮይን ወደ ቤት ውስጥ እንዲገቡና ዳኒ ደግሞ ስናይፐሩን ይዘ ውጪ እንዲሆን ይናገራል።

ከሌላ ሴት ጋር የነበረው ጁሊያንም በፖሊ ወደ ክፍል ውስጥ መግባት ይናደዳል። ፖሊ ግን እሱን ችላ በማለት ሽጉጡን አውጥቶ ሴቷ ላይ ይተኩስባታል። ከዚያም ይህንን የማፊያ ቡድን ለመምራት ጁሊያን ብቁ እንዳልሆነ ይናገራል። ስለዚህም ይሄ ቦታ የሚገባው ለእሱ እንደሆነም ነበር የተናገረው። መጀመሪያም ይህንን ቡድን ይመራ የነበረውም የፖሊ አጎት ነበረ። እናም ስራዎችን እንዲቆጣጠር ጁሊያንን ቢያዘውም፣ ነገር ግን በመጨረሻ ጁሊያን የእሱ አጎት ካለፈ በኋላ የማፊያዎቹ አለቃ ሊሆን ችሏል። ፖሊ ከዛ በተጨማሪም ዳይመንዶቹን የዘረፈው እሱ እንደሆነም ይናገራል። ይህ እንዲህ እንዳለ ጆን ናሮይ ወደ ቤት ውስጥ ገብተው ጠባቂዎቹን መግደላቸውን ይቀጥላሉ። በመጨረሻም ድምጹን ፖሊስ ይሰማል። ትኩረቱም ወደዛ በተሳበ ሰዓት ላይ ጁሊያን ይመታውና ይጥለዋል። ከዚያም ጆም ወደ ክፍል ውስጥ ይገባል። እሱና ጁሊያንም መሳሪያቸውን እርስ በርስ ይደጋቀናሉ። ጁሊያንም በድብድብ ላይ ጉበት ስለሆነ በእጅ ለእጅ እንዲደባደቡ ሀሳብን ያቀርባል። በዛም ተስማምተው ድብድቡ ሲጀመርም በቀላሉ ጆንም ማሸነፍ ችሏል። ሮይ እሱን ሊረዳው ቢመጣም ነገር ግን እሱም ልክ እንደ ጁ ይመታል። አሁን ሊነቀ የቻለው ፖሊም ይህንን ድብድብ እንደ ጥሩ እድል በመጠቀም እነሱ ላይ ተኩሳል። ከደቂቃዎች በኋላም የጁሊያን ሰዎች ወደ ክፍል ውስጥ ይገባሉ። ፖሊም ለጁሊያን ሞት ተጠያቂ የሆነው ሮይ እንደሆነ በመናገር እሱን እንዲወስዱት ይናገራል። ጆም ባደረገው ጥይት መከላከያ ምክንያት ከሞት ሊተርፍ ችሏል። ዳኒንም ባገኘው ሰዓት ላይ ሮይን እንደወሰዱት ይናገራል። ዳኒም ከዚህ በፊት ፖሊ የሚገኝበትን ቦታ ያውቅ ስለነበረ ከሱ ጋር አንድ ላይ ሆነው ወደዛ ለማምራት ይወስናሉ። ዳኒ በመንገዳቸው ላይ ወታደር የነበረውንና ጓደኛውን ጄምስን ይጠራዋል። እሱም መሳሪያውን በመያዝም ከነሱ ጋር ይቀላቅላል። ከዚያም ሶስቱ አንድ ላይ በመሆን ወደ ፖሊ ቤት ያምራሉ። በቀጣዩ ቀን ፖሊ ሮይን በማዕድን ማውጫ ስፍራው ላይ ሆኖ መቅጣት ይጀምራል። የጆ ሚስትና ልጆች እዛው ነበር የተያዙት። ከዚያም አንድ የድርድር ሀሳብን ለሮይ ያቀርብለታል። ይህም ሮይ ከፖሊ ዋና ጠባቂዎች መካከል ከአንዱ ጋር እንዲፋለም ነበር። ሮይም የሚያሸንፍ ከሆነ ፖሊ አንደኛውን የጆ ልጅ ነፃ እንድትወጣን የሚያደርጋት ይሆናል። የሚሸነፍ ከሆነ ደግሞ ፖሊ ሙሉውን የሮይን ቤተሰብ የሚገልበት ይሆናል። በዚህም መሀል ላይም ፖሊ እንዴት ይህንን የማዕድን ስፍራ ሊያገኝ እንደቻለ መናገር ይጀምራል። ይህንንም የማዕድን ስፍራም ሊያገኝ የቻለው ከጓደኛው ጋር ፈንጂዎችን ሊያደርጋቸው የሚሞክሩበት ጊዜ ላይ ነበረ። ከመሬት ውስጥ የወጡትን የዳይመንድ ፍንጣሪዎችንም ባገኙ ሰዓት ላይ የማዕድን ስፍራውን ለመውሰድ ሲል ፖሊ አብሮት የነበረውን ጓደኛውን ሊገለው ችሏል። ከዚያም ፖሊ ድብድቡ እንዲጀመርም ያደርጋል። በድካም ውስጥ የሚገኘው ሮይም ራሱን የመከላከል አቅም አልነበረውም። ውጪ ላይ እነ ዳኔ ወደ ፖሊ ቦታ ሊደርሱ ችለዋል። ከሩቁም አንዳንድ ጠባቂዎችን መግደል ማግዳል ይጀምራሉ። ሮይም በከባድ ሁኔታ ውስጥ የነበረ ቢሆንም ነገር ግን የቀረውን የመጨረሻ አቅምን በመጠቀም የድብድቡን የበላይነት በመውሰድ ተፋላሚውን አንቆ ይዘዋል። በተመሳሳይ ጊዜ ጆንና ዳኒ በቀስታ በአካባቢው የሚገኙ ጠባቂዎችን መግደል ጀምረዋል። ነገር ግን ድንገት ስናይፐር የሚተኮሰው ጄምስ ከፖሊስ ሰዎች አንደኛው ከጀርቦ ይመታና ይገለዋል። ዳኒ የታገዙትን የጆ ቤተሰቦችን በሚፈታበት ሰዓት ላይ ጆ የተቀሩ ጠባቂዎችን መግደሉን ይቀጥላል። በመጨረሻም ፖሊ ላይ ደርሰው ሽጉጡን ቢደቅንበትም ነገር ግን ሽጉጡ ውስጥ ምንም አይነት ጥይት አልነበረው። ይህም በሁለቱ መካከል የእጅ ለእጅ ድብድብ እንዲጀመር ያደርጋል። ልክ ጆ ባሸነፈው ሰዓት ላይም ሁለት ፖሊሶች ወደ ቦታ ይደርሳሉ። ድብድቡን በማስቆምም ፖሊና የተቀሩትን ሰዎችን ያስራሉ። ለረጅም ጊዜም ሲያስቸግር የነበረውን የማፊያ ቡድንም በእነ ጆ ምክንያት ሊይዙ ችለዋል። የጆ ቤተሰቦች ሰዎችም ሊድኑም ችለዋል። ፖሊሶቹም ይህንም ቡድን በእጃቸው እንዲገቡ ስላስቻሏቸው እነ ጁን ያመሰግናሉ። በመጨረሻው ትይንት ላይ ሮይ ከዚህ በፊት ይወዳደሩ የነበረውን የኤምኤምኤ ድብድብ ውድድርን ለማቆምና ከጆ ጋር አንድ ላይ በእርሻ ቦታው ላይ ለመስራት ይወስናል። በዚህ መልኩም በልጅነታቸው ያደርጉት እንደነበረው በእርሻ ቦታው ላይ አንድ ላይ መኖር ይጀምራሉ። የተፈጠረው ነገርም ቅርበታቸውን የሚጨምርላቸውና ተራርቀው የነበሩትን ያገናኛቸው ሆኗል። ልክ እዚህ ጋርም ፊልሙ ያበቃል። ይህን ይመስል ነበር ፊልሙ። ከተመቻችሁ፣ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።